ሰላም ሰላም፣ ውድና የተከበራችሁ የኔ ፋሚሊዎች እንደምን ቆያችሁ? እኔ በጣም ዳኒ እግዚአብሔር ይመስገን። ዛሬ ትንሽ በከፋይ ቪዲዮ ነው የመጣሁት። በዚህ ሰዓት ቁጭ ብዬ ቪዲዮ መቀርጸው ለዛ ነው በጣም እያዘንኩበት ያለሁት ነገር በጣም ብዙ ተደጋጋሚ ቪዲዮዎችን እያየሁበት ያለው እና በጣም ግራ ስለገባኝ አንድ ጉዳይ ዛሬ እና እናንተን ላሳውቃችሁ ነው የመጣሁት እና አብዛኞቻችሁ ታውቃላችሁ የብሩክና የሃይሚ ፋሚሊዎች የጨረቃዎቹ ፋሚሊዎች በጣም ነው የምንወዳቸው። በጣም ነው የምናደንቃቸው። አሁንም በጣም በጣም ከልቤ ነው የምወዳቸው። ሰሞኑን ግን ያሉበት ሁኔታ ምንም ደስ እያለኝ አይደለም። ነገሮች እየተፈጠሩ ያሉት ነገሮች ወዴት እየሄዱ እንደሆነ በጣም ግራ የሚያጋባ ሁኔታ ላይ ነው ያለ፣ ነው እና ዝም ብዬ ነበር ምንም ቪዲዮም ሰርቼ አላውቅም። ግን ዛሬ ስለተሰማኝ ስለ መለያየት ደፍ ላይ እየደረሱ መሆኑን ምናምን በጣም በጣም የሆነ ጫፍ የደረሰ ቪዲዮ ስላየሁ ነው። አሁን የተለቀውን ቪዲዮ አብዛኞቻቸው የታችታል ብዬ ተስፋ አረጋለሁ እና በጣም ነው ያዘንኩት፣ በጣም ነው የደበረኝ። ከታተላለው አያቸዋለሁ። በጣም ብዙ ቪዲዮችንም አይቻለሁ ከዚህ በፊት። ዛሬ ግን ቪዲዮ ለመስራት የተገደድኩት አሁን ላይ የደረሱበት ነገር በጣም አሳሳቢ ስለሆነ ነው። እኔ ስለ ዳኒ ሮስት ምን እንደምል አላቅም። ስለ ሶስና ምን እንደምል አላቅም ሰይጣን ሆን ብሎ እነዚህ ልጆች ለመለያየት ዳይሬክት በአካል መምጣት ሲያቅተው እነሱን የላከ ነው እየመሰለኝ ያለው። በቃ ምንም እኔ ቃል አጥቻ ያለው ምን ብዬ ልናገር? በቃ ምን ብዬ ምንም ምን ቃል አሳጡኝ። በቃ እኔም ባ እየቀደሜ ነው ከቃሌ። እነዚህ ልጆች እንዲለያዩ አልፈልግም። በቃ ሙሉ በሙሉ ልንገራችሁ ዛሬ የመጣሁበትን ሀሳብ። ምንም አደለም እንዲለያዩ ሀሳቡን ቃሉን እንዲጠሩት አልፈልግም። በቃ እየተፈጠሩ ያሉት ነገሮች እንዲህ ዳኒሉ ያልሆን ብሎ መጥቶ እንደዚህ አይነት ነገር እኔ በጣም ማርያምን እኔ ሶስና ብቲ ዳኒሎ ውስጥ ቢባል እኔ ሶስና ከድሮም አልወዳትም። ሲጀመርም ግን ዳኒሎ ውስጥ በዚህ መልኩ ይመጣል ብዬ አስቤ አላቅም። አሁን ላይ የተፈጠሩት ነገሮች ግን በጣም በጣም ጫፍ ይወጡ ናቸው። እኔ ብሩክም ላይ ሀይሚም ላይ አልፈርድም። እየተፈጠረ ያለው ነገር የትም ይሁን የትም አይመለከተኝም፣ ግን ሁለቱ እንዲለያዩ አልፈልግም። ያ ሁሉ ነገር ይብቃ በቃ ብሩኬ የተናገረው ነገር ነበር። እኔ ትናንትና የደወልኩላት ሁሉንም ነገር ትታት አርቃኝ አብረን እንድንቀጥል አብረን እንድንሆን ስለምፈልግ ነው። ትናንትና የደወልኩላት ሶስት አራት ጊዜም የደወልኩላት ነበር። ሀሚ በእርግጥ ያልተረዳችው ነገር ሊኖር ይችላል። ብሩኬም እያሰብበት ያለው መንገድ ለራሱ ትክክል መስሎት ሊሆን ይችላል። ኤቭሪቲንግ በጣም ብዙ ሀሳብ ሊኖርባችሁም ይችላል። ግን እንድትለያዩ በተአምር አንፈልግም። በተአምር የትኛውም ነገር ቢመጣ የትኛውም ነገር ቢመጣ ምክንያቱም የእናቱ ልጅ ብሩኬ እኔ ሙሽም ሄዳ ቢሆን እና ሀብም ጓደኞቹ ቢሆኑ መለኛው ወንድሙም ቢሆን ሀብም ወንድሙ ቢሆን ኤቭሪቲንግ እኔ ሰብስቤም ሰብስቤም ቢሆን ሄዳለሁ። በእውነቴን ነው የምነግራችሁ። ሰብስቤም ሄድ ይሄዳለሁ እንጂ አይለያዩ። በቃ እንዲለያዩ አልፈልግም። በጣም ስላዘንኩኝ የመጨረሻ ውስጤ ስሜቴ ስለተጎዳ ስላዘንኩኝ ነው ዛሬ ወደ እናንተ የመጣሁት። ምን ብዬ በቃል እንደማስረዳችሁ ምን ብዬ እንደምነግራችሁ አላቅም፣ ግን እንዲለያዩ በፍጹም አልፈልግም። በፍጹም ማለት በፍጹም መለየት የለባቸውም። በቃ ሰይጣን በዳኒ ተመስሎ ቀጥታ የመጣው እነሱን ለመለያየት ነው። በቃ ተሳካላቸው። በባሌም በቦሌም ተሳክቶለታል። ብሩኬም እየተናገረ ነበር ተሳክቶለታል ምናምን። ግን እኔ አሁንም ተሳክቶላችኋል ብዬ አላስብም። ሶስናም የፈለገ ነገር ታርግ። እኔ እንደውም እዚህኛው ቪዲዮ ላይ የተረዳሁት ምን እንደሆነ ታውቃላችሁ? አብዛኞቻችሁ አይታችሁት ከሆነ ዳኒ ውስጡ ያለ ለመናገር የፈለገው ነገር አለ አይደለም? ዳኒ አይደለም ዳኒ ለምን የፈለገ ትልቅ ሰው የፈለገ ትልቅ ነገር ያለው ነገር ለምን አይሆንም? እኔ ሀሚን ከቡርኬ እና ከቡርኬ ውጭ ማየት አልፈልግም። የመጀመሪያው አደለም። እኛ ሙሉ ቡታጅራ ሙሉ የሀሚን የቡርኬ ኦዲየንስ ከሌላ ሰው ጋር ሀሚን ማየት አይፈልጉም። በሁለተኛ ደረጃ ማንም ምንም አያመጣም። ማንም ምንም አያመጣም። ቡርኬም ሀሚም ሰው አላቸው። እነሱ እንደሚያስቡት፣ እነሱ እንደሚያደርጉት፣ እነሱ ኢማጂን እንዳደርጉት አይነት ነገር አስበው ነገሮችን ለማክበር ለማጋነን ወይ ደግሞ ሪላ ሙድ ለመውሰድ የሚያደረጉት ጥረት እዚ ጋር ይብቃ። ዳኒ ድብቅ ሴራ ይዞ ነው የመጣው። ዳኒ ትልቅ ሴራ የእነሱን የመለያየት ትልቅ ሴራ ይዞ ነው የመጣው። አጠገባቸውም የተገኙ ስለዚህ ይህንን ነገር አውቀው ብርኬም ሃይሚም አይናቸውን ገልጠው ለተፈጠረው ነገር ሁሉንም ነገር ኢግኖር አድርገው ትተው ሃይሚም በራሷ በኩል ትክክል ትሆን ብሩኬን በራሱ በኩል ትክክል ሊሆን ይችላል። መጀመሪያ ነገር ያቸዋሉ። በቃ አሁን እያሰብን ያለ ነው ስለመለያየት፣ ስለ ትልልቅ ነገር ነው እያሰባችሁ። ጫፍ እንደደረሰ ሰው ዛሬ ለመጨረሻ ጊዜ ለመገናኘት እንደተቀጣጠረ ሰው ነው የመጣችሁት። እሺ እነሱ አይምጡ፣ በቃ እነሱ እንደፈለጉ የሆኑ ችግሮቻቸውን እዛው የጨርሱ። ሁለታችሁ ግን ተናግራችሁ መስማማት እንደምትችሉ በጣም እርግጠኛ ነኝ፣ በጣም እርግጠኛ ነኝ። ሁለታችሁ ተነጋግራችሁ መስማማት እንደምትችሉ በጣም እርግጠኛ፣ ስለዚህ ይህን ነገር ሁለታችሁ አውርታችሁ መጨረስ ያለባችሁ ይመስለኛል። በመጀመሪያ ደረጃ ሁለተኛ ደግሞ ዳኒ ያሰበው ነገር ሊኖር ይችላል። ኦልሞስት ሀይሚን አፈቅራታለሁ ብሎ ሊመጣ ይችላል። ወይ ሀይሚ፣ እኔ ስሜት አለኝ፣ ይወድሻለሁ፣ ስለዚህ ከኔ ጋር እንድትሆን ይፈልጋለሁ ሊል ይችላል። አላቅም ግን አያስፈልግም። በርኬም ቅድም ብሏል። በሁለታቸው ሕይወት ላይ ከዚህ በኋላ ዳኒና ሶስና አያስፈልጉ፣ በቃ አያስፈልጉ። ጭቅጭቁን ያለውን ነገር ሁሉም ነገር ትታችሁ ወደ መጀመሪያ ሕይወታችሁ ተመለሱልን እባካችሁ። እኔ ሳቃችሁ፣ ሰላማችሁ፣ ፍቅራችሁ ነው የናፈቀን። በጣም ነው የምንወዳችሁ፣ በጣም ነው የምናደንቃችሁ። ተለያየን የሚባል ምን ምን የተለያየን ሊለያዩ ነው ምናምን የሚባል ቃል በቃ እኔ አልፈልግም። በበኩሌ የሃይሚ ሞዴን ሰዎች የጨረቋ ፋሚሊዎች ይህን እንደማይፈልጉት በጣም እርግጠኛ ነኝ። በጣም እርግጠኛ በጣም ከምላችሁ በላይ እኔ ብዙ የእናንተን መለያየት የሚፈልግ ሰው አለ። ይህንን ሲሰማ በጣም የሚደሰት ሰው ብዙ ይኖራል። ሰይጣን እነሱን ደስታ ማሟላት ስለሚፈልግና እነሱን ሊደሰቱ ስለሚፈልግ እናንተም ተለያይታችሁ ማየት እኛን ማስለቀስ የሚፈልግ ሴጣን ነው። በቃ የእነቴን ነው። እኔ አልቅሼ ነው የተነሳሁት። እኔ እናንተ ፊት አሁንም ማልቀስ አልፈልግም። ስለዚህ በቻላችሁት አቅም ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ አንደኛ እነሱ ጋር እንዲደርስ። ምክንያቱም እኛ የቡታጅራ ልጆች ወይም ደግሞ እህት ወንድሞቻቸው ማዘናችን አይቀርም። እኔ ምንም የሚሰማኝን ነገር ከውስጥ ያወጥቼ ነው የተናገርኩት። በእውነት እኔ ባለቀ ሰዓት የመጣሁት አልናገርም ብዬም ዝም ብዬ የነበረው ድራማ ነው በቃ እነዚህ ልጆች ይተዋሉ ያልፋሉ ብዬ ነው አሁን ላይ ግን በጣም ነው የጨነቀኝ። እኔ የምሪ ቪዲዮ ሳይ በጣም የጨነቀኝ። እኔ ሰላም ነው ብዬ ብሩክ የመጀመሪያ የተናገራቸውን ነገር ሲሰማ ደስ ብሎ ነበር። በቃ ነገሮችን ይግሩን አድርጌ ትቼ እሷን ለማውራት ይቅርታ ለመጠየቅ ጥረት አድርጌያለሁ፣ ግን አልቻልኩም። ከዛሬ ጀምሮ እንደዚህ እንደዚህ ያለውን ነገር ፍለፊታ አውርተን ነገሮች እዚህ ጋር ማብቃት አለባቸው። ምን ማለት ነው እዚህ ጋር ማብቃት አለባቸው ማለት? በጣም ብዙ ጊዜ አሳልፋችኋል። ከፍለፊትሽ ልደትሽ አለ 200000 ሰብስክራይበር ገብተሻል። የእሱን ደስታ ማጣጣም አለባችሁ አብራችሁ ነው እዚህ የደረሳችሁት። በጣም ብዙ ነገሮችን አብራችሁ ያሳልፋችኋል። እኔ ምን እንደምል ቃል ያጥረኛል። አይደለም ለእናንተ መድረስ እኛም እዚህ ለመድረሳችን እኮ እናንተ መሰረት ናችሁ። እኛም እዚህ ለመድረሳችን እናንተ እዚህ አሁን ላለሁበት ሁኔታ እናንተ መሰረት አላችሁ እኮ። በጭራሽ ተለያይታችሁ ማየት አልፈልግም። በጭራሽ እየሆነ ያለው ነገር በሙሉ ሴጣን እናንተን ለመለያየት እኛ ለማስለቀስ ቤተሰቦቻችሁን ለማሳዘን በቃ ታጥቆ የመጣ ሴጣን ነው። እናንተ በብዙ ነገር ተፈተናችሁ አላልፍ ስትሉ፣ በብዙ ነገር ተፈተናችሁ አልወርቅ ስትሉ ነው ሙሉ አካሉን ለብሶ ወዳኒ በኩል የመጣው። ከዚህ በፊት በሶስና እንደዚህ ተሞክሯል። በጣም ብዙ ነገር አልፋቸዋል። አሁንም ተጀመረ። ኦኬ ሺድራማ ነው ስራ ነው ይስሩ ብዬ እኔም አልናገርም በጣም ብዙ ሰው አውርቷል። በጣም ብዙ ነገር ሰው ብዙ ነገር ብሏል። እኔ ግን በዚህ ቪዲዮ እና በዚህ ሐሳብ ለመናገር የመጣው ዛሬ ነው። ምክንያቱም ይሄ ነገር ወዴት እየሄደ ነው ብዬ ስለሰጋው። ሁለቱ ተለያይተው አይደለም ማሰብም አልፈልግም። አይደለም ተለያይተው ከፈለግከው ሰው ጋር ቪዲዮ መስራት ትችላለህ፣ ከፈለግሽው ሰው ጋር ቪዲዮ መስራት ትችያለሽ ተባብለው ይቅርና ሐሳቡን ራሱ መስማት ያመኛል። በቃ። ስሜሄ፣ ተጎዳ ያዘንኩት ያለቀስኩት ዛሬም ወደ እናንተ ለመጣ የተገደድኩት መለያየት የሚለውን ቃል ስለምጠላውና ውስጤ ስላዘነም እዚህ ላለሁበትም እነሱ መሰረት ስለሆኑኝ በጣም ብዙ ነገሮችንም ከነሱ ስለምጠብቅ ስለምፈልግ ነው። እኔ ከእናንተ ገና አራት ልጆች እጠብቃለሁ። እኔ ከእናንተ አንድ ላይ ደስታ ሕይወት ትፈልጋለሁ። እኔ ከናንተ ልደቷን ሰርፕራይዝ ታደርጋ ትፈልጋለሁ። እኔ ከእናንተ ሁለት መቶ ሺህ ዋን ሰብስክራይበር ሁለት መቶ ሺህ ሰብስክራይበር ስገባ የነበረውን ደስታ ያላትን ስታጣጥም ማየት እፈልጋለሁ። በጣም ብዙ ነገር እንፈልጋለን። እኛ ወዲንሶቻችሁ፣ እኛ እህት ወንድሞቻችሁ፣ እነሙሻሉ በጣም ብዙ ሰው ብዙ ነገር ይፈልጋል። እባካችሁ፣ እባካችሁ ብሩኬ፣ እኔ ከዚህ በላይ ምን ምላችሁ አልችልም። በፈጣሪ ስም እንለምናችሁ፣ አሁን ካላችሁበት ነገር እኔ ምን ምን እንደምል አላውቅም። በቃ ሁለታችሁ ትግባባላችሁ፣ ሁለታችሁ አውሩ። አታስገባቸው፣ ዳኒም ሶስናም፣ ኤቭሪቲንግ ማንም አይግባ። በቃ ፈጣሪ መሃላችሁ አድርጋችሁ ጸልያችሁ፣ ተነጋግራችሁ ችግሮቻችሁን ፍቱ። ቀጣይ ቪዲዮ በሰላም ኑልን። እኔ ሳቃችሁ፣ ደስታችሁ፣ ጨዋታችሁን አፍቆኛል ስለጨነቀኝ ነው ዛሬም ወደ ቪዲዮ የመጣሁት። እኔ ምን እንደምል አላውቅም። ቤተሰቦቼ ኦዲንሶቼ እባካችሁ፣ የጨረቃዎች ፋሚሊዎች ላይክ፣ ሼር፣ ሰብስክራይብ አድርጉ። ይህ ቪዲዮ እንዲያዩት አድርጉልኝ። እንዲያዩት እኔ ከዚህ በላይ ምንም ላችሁ አልችልም። ደህና ቆዩልኝ።